አድማቾቻችን መሰንበቻን እያደመጣችሁ ነው። ኤፌም አዲስ 97 ነጥብ አንድ ላይ በተለያዩ ጉዳዮች ቆይታ እያደረግን ነው የምንገኘው። የእራት ግብዣው አዲስ ቲያትር እየመጣ ነው። በተለያዩ የመድረክ ቲያትሮች እናቃታለን። አሁን ደግሞ ከመተወን ባለፈ ሁለተኛ ፕሮዲስ የምታደርገው ቲያትሯን ነው ይዛ እየመጣች የምትገኘው እታፈራው መብራቱ። ከእሷ ጋር ጥር ያለ ቆይታ እናደርጋለን። አዲሱ ቲያትራቸውን መነሻ አድርገን ማለት ነው። ስለዚህ የሚቀጥለው ሳምንት ስለሆነ የሚመረቀው ስለ ስብስቡም እንዲሁም ደግሞ አጠቃላይ ስለ ዝግጅቱ ማለት ነው። መስመር ላይ አግኝተናታል። እቱ እንደምን አለሽ? እንደምን አለሳለሽ አለን። እግዜር ይመስገን። ሁሌ እቱ ስልሽ እቱ ገላ የሚለው ዘፈን ነው ትውስ የሚለኝ እቱ ገላ እቱ ገላ ገላ፣ ስምሽ ብዙ ዘፈኖች አሉት ለማለት ነው። አንድ ማሙድ በጣም ደግሞ ፌቨራይቶቼ ናቸው ስም የሚጠራበት ስለሆነ። አሁን ደግሞ አዲስ ለገሰም እቱ የሚል ዘፈን አለው። እንዴ፣ እቱ ብሎ ነው እሱ ደግሞ ያጣ ጭራሽ ማለት ነው። እታፈራው እንደዚህ ነክሶ አይቼ አላቅም። ይሁን መቼስ፣ አንዳንዴ ያስፈልገ። እንኳን ደስ አለሽ ብያ፣ ያለው እንግዲህ አዲሱ ቲያትራችሁ እንኳን አብሮ ደስ አለ እንኳን አብሮ ደስ አለ፣ ተጠናቆ አሁን ተመልካች ነው እየጠበቀ የሚገኘው። የእራት ግብዣው ይላል። አዎ። እና ራት ሰርተሽ ልታበይ ነው? ምንድን ነው እየሆነ ያለው? እንደዛ ነገር ነው። እስቲ ተመልካቾች ይምጡና ደግሞ ተጋባዦቻችን ተመልካቾቻችን ስለሆኑ ይምጡና ራቱ ራት ነው ወይ አይደለም የሚለውን ደግሞ እናያለን። ምግብ ማብሰል ላይ ጥሩ ነኝ ነው እያልሻለሹ ወይስ ሳይ አይደለም፣ ኧረ እባክሽ፣ አይደለም። እንዲህ የመጠርጠሩ ሳት ምን ይ ናይ እንደዛ እንኳን አልደፍርም። ለራስሽ አታንሽም፣ ለቤተሰብሽ ታንሻለሽ። ለመኖር ለመኖር ያው ይሁን። ለማንኛውም የእራት ግብዣው እየተመለከትኩት ነበረ፣ የትውውቅ ምስላችሁን እና አንቺ አለሽ፣ ከዛ ደግሞ ህሊና አለች፣ አንዱ አለም፣ እንደዚሁም ደግሞ እዚህ ስራ ላይ ከተሳተፉት መካከል በዝግጅት ደግሞ ሳሙኤልም አብሯችኋለ። እና ስብስቡ ይሄ በጣም ከቅርበት የመነጨ ነው። ስለ ስብስባችሁ ነገርኝ እስቲ። ያው እንግዲህ ስራ ስትሰራ አካባቢ ላይ ያለውን በጣም ጥሩ የምትለውን ታለንት ከዛ ዲሲፕሊን አደለ ምንድነው የስራ ሂደቱን የሚያቀልልህን ሰው ትመርጣለህ አደል ታለንት እንዳለ ሆኖ ማለት ነው እና እኔ ደግሞ በባሎችና ሚስቶች ነው የማውቃቸው እነዚህ ወዳጆችን ባሎችና ሚስቶች ፕሮዲስ አድረግ ለመጀመሪያ ጊዜ አብረው የነበሩ ከዛ ጓደኝነት እና ቤተሰብ ሆነናል ስለዚህ የራሴን ደግሞ ህንደኬ ፕሮዳክሽን ብዬ በራሴ ደግሞ እንድጀምር እነሱ በጣም ምንድነው ሲጠይቁኝ ነበረ እና ረ ሌላ ቲያትር ፕሮዲስ አድርጊ በራሴ ደግሞ ፕሮዲስ ጊንጂ ሞክሪ፣ ምናምን እያሉ ከዛ በቃ እንደዚህ ከተገኘማ ብዬ ሞከርኩ። እንግዲህ እግዚአብሔር ደግሞ ፍጻሜውን ያሳምረው ነው የሚባለው። አዎ፣ አሁን ሁለተኛው ላይ ደርሰሻል። ባሎችና ሚስቶች ጥሩ እየታየ ነው አሁንም እኮ አይደለ? እኔ እንግዲህ ጥሩ ነው፣ እግዚአብሔር ይመስገን። ሶስተኛ አመታችንን ህዳር አስር አከበርን። ተመስገን ነው እንግዲህ ጥሩ ነው እኔ እምልሽ አሁን ሁለተኛ ቲያትር ነው ፕሮዲስ ስታደርጊ ቲያትር ፕሮዲስ ማድረግ አዋጭ ስለሆነ ወይስ ደግሞ ሙያው ላይ እኔም የበኩሌን አስተዋጽኦ ላድርግ ከሚል ህሳቤ ነው እኔ የማውቀው ሙያ ነው እንግዲህ ተበርቄ ከወጣሁ ጊዜ ጀምሮ ብሔራዊ ቲያትር አስራ ስምንት ዓመት ሊሆነኝ ነው እና አንድ ሙያ ውስጥ የማርጀት ያህል መሰለኛል ይህን ያህል ዓመት ከሆነ እና ሌላ የማውቀው ደግሞ ስራ የለም ከዚህ ውጭ ስለዚህ ከራስ ወዳድነት ነጨ ምክንያት ነው እንጂ፣ ለኪነ ጥበብ አስተዋጽኦ ነው ምናምን ብል እንኳን ትንሽ ግብዝነት ነው የሚሆነው። እማቆሙያ ይሄ ነው። ከዛ ደግሞ ውስጥ ሆኜ ያሉትን ውጣ ውረዶች አውቃቸዋለሁ። እንዴት ቢሰራ ማን ምን ቢሰራ ከዛ ደግሞ እንደዚህ ብናደረገው የሚለውን ነገሮች ታውቃቸዋለህና ትንሽ ውስጡ ስትሆን ሂደቱን ቀለል ያደርገዋል በሚለው ነው። በእርግጥም ለኪነ ጥበብ አንዱ አስተዋጽኦ ሊሆን ይችላል። ምክንያቱም ተመልካች መጥቶ አንድ የሚያየው አንድ የኪነ ጥበብ ስራ ጨመርንለት ማለት ነው። ከድግግሞሽ እና ካሰልቺ ነገሮች ወጥቶ የስራ ቀናቶቹን ከዛ ደግሞ ሀሙስ ማታ መጥቶ ዘና የሚልበት አንድ ነገር ጨመርንለትእና እንደ ኪነ ጥበብ አስተዋጽኦ ልክነ አንድ ትልቅ አስተዋጽኦ ነው። ኪነ ጥበብ ሰርተህ ቲያትር ማሳየት አዋጭ ነው ወይ? አዎ፣ መንገዱን ካወቅበት። ምክንያቱም ሌሎች ብዙ ተያያዥና የሚያግዙ ምናምን ሰዎች፣ ድርጅቶች ምናምን ይኖራሉ። ስለዚህ በደንብ የዲሲፕሊን ጉዳይ ነው እንዳልኩ፣ አካሄዱን ጠንቀቅ ካልክ ኑሮና ብላቱን ካወቅሽበት ይመስለኛል። አዎ፣ እንደሱ አድርገ እንትን ካልክ በደንብ ያዋጣል፣ ምንም ጥርጥር የለው። እኔም ብልሽ የመጨረሻዎቹ ሰዓታት ለቲያትር ፕሮዲሰር ለቲያትር ሰራዊታዋጅ ለተዋናይ እንዴት ያለ ስሜቶች ይንጸባረቁበታል? በደወል እሱ ነገር ስላየሁብሽ ከሆነ እስቲ ንገሪ። አስጨናቂ ነው ምንድነው? እኔ አሁን ሌላ ተደርቦብኝ ነው። አንድ ሌላ ደግሞ ሰሞኑን ይስማው ፕሮዲስ ያደረገው አንድ ሌላ ቲያትር የዓለም ሲኒማ አስገምግመን ነበረ እና በዚኛውም በምከፍተው ቲያትር እና እያስገመገምኩ ባለው ይሄ በተዋናይነት ብቻ ነው የተሳተፍኩት። በእርግጥ ግን ከመክፈት የበለጠ እንደውም ቲያትር ማስገምገም ያስጨንቀናል እና በዛና ና በዚህኛው መሀል ስለሆንኩ ነው። ዳግማ የሚባል በጣም በጣም ልጅ ወጣት ልጅ ያዘጋጀውና የጻፈው አንድ በጣም ቆንጆ ፕሌ አስገምግመናል። እና የሁለቱ ሁለቱ ነው እንትን ያደረገኝ ነው ምል። በራሱ ግን የመጨረሻዎቹ ሰዓታት ውጥረት አላቸው አደለ? ምን ታደርጊያለች? በመጨረሻዎቹ ሰዓታት መጸለይ ነው መጸለይ እና ከጓደኞች ጋር ተጣብቀህ መዋል። በቃ ማለት ምንም ባናደረግም ከልምምድ በኋላ አብረን እንቆያለን። የባጤ ቁጡ እናወራለን። እንዲ ቢሆንስ፣ እንዲ ብናደረገው፣ እንዲ ቢሆን እንላለን እንትን ቢጨመር እንላለን፣ ይጨንቀናል። እና በጣም ስለሚጨንቀን ይሄ ነው የረባ ነገር አናደረግም። እውነቱን ለመናገር እየተለማመድን እየሰራን እየሰራን ደግሞ በመሀል ደግሞ ግን ወደ ቤት መሄድ ስላለብን የግድ እንሄዳለን ምናምንና፣ ለዛ ነው ግራ የተጋባ ውጥረት ግራ የተጋባ ውጥረት ነው። የራት ግብዣው እንግዲህ ሀሙስ ይታያል። አዲስ ቲያትር ነው ከተማችን የቲያትር አፍቃሪያን የሚያገኙት። ብናየውም እንደው የውርስ ትርጉም ነው። ዝግጅቱን ሳሚ ነው ያደረገው። ሳሚ እንግዲህ ሲያዘጋጅሽ ካልተሳሳት ተመስግሎ ሁለተኛ ጊዜ ይመስለኛል። ባሎችና ሚስቶች ላይ ጭምር ስላለ ና ትንሽ ስለ ዝግጅቱም ስለ ትርጉሙም ስለ መጠነኛ ሀሳቡም ማወቅ ከቻለን ድልስጥሽ እንደ ተዋናይ ግን እኔ ከሳሙኤል ተስፋዬ ጋር ስሰራ ብሔራዊ ቲያትር የሚያዘጋጃቸው ሌሎች ቲያትሮች ላይም እንደዚሁ ሰርተናል አብረን። ና በቃ አይለቅህም በጣም በተደጋጋሚ ተከፍቶም ራሱ የሆነች ነገር ስትሳሳት ካገኘ ምናምን በጣም ነው እንትን የሚለው ብልጭ ነው የሚልበት ምናምን እና ሁሌ እንደ ልጅ እንደ ተማሪ እንዲሰማን የሚያረገን አዘጋጅ ነው ሳሚ። በዛ ላይ ደግሞ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት መምህርም ነው ሳሊም ነው ብዙ ነገር ነው። ስለዚህ የነዛ ሁሉ ድምር ውጤቶች የሆነ ፐርፌክሽኒስት እንዲሆን ያደርገዋል። እና ለእኛ ይጠቅመናል እሱ እንደ ተዋናይ እና ያው የተዋናይ ህይወት ደግሞ በየቀኑ መማር ነው በየቀኑ መጎልበት፣ በየቀኑ መሻሻል ምናምን ነው የኛ ህይወት እና ብዙ መጨመር ነው ለእኔ የተሰጠኝ እስከሱ ጋር በመሆኔ ኮሜዲ ነው እኔ አንቺን ሳይ ሳቄ ነው። ኮሜዲ ብቻ አይደለም የህይወት ምልክት ነው። የህይወት ተምሳሌት ነው። ህይወት የሳቅ ውጤት ብቻ አይደለችም። የሀዘን የብዙ ውጣ ውረድ ነች እና ብዙ ጊዜ ቲያትሮቻችንም እኮ እንደዛ ናቸው። ኮሜዲ ብቻ አይደለም። ምናልባት ልም ያለ ፋርስ ካልሆነ በስተቀር ግን እዛ ውስጥ አለ እኮ፣ ሳቅ አለ እዛ ውስጥ ኮሜዲ ነው ያስቃል። በካራክተሮች፣ በህይወታቸው፣ በኑሯቸው በሚሆኑት ነገር ልትስቅ ትችላለ እንጂ ተመልካች ለማሳቅ ብለው ምንም ነገር አያደርጉ ትርጉም ቲያትር ላይ እንደዛ የሚሆነው ስታንዳፕ ኮሜዲ ሲሆን ስታንዳፕ ኮሜዲ ሲሆን ተዘጋጅቶ ስክሪፕት ተጽፎ ተመልካች ለማሳቅ ይመጣል። ቲያትር ግን እነዛ ካራክተሮች በተሰጣቸው ህይወት መስመር ሲጓዙ በሚፈጠረው ነገር ተመልካች ሊስቅ ይችላል። እሱ ነው እንትኑን የሚፈጥረው። አንተ ዝም ብለህ ቲያትሩ በጣም ነው ማመሰግናውቱ። እንግዲህ አዲሱ ቲያትር መልካም እድል ይቅጠማችሁ። እቱን ነው የምንጋብዝሽ እንግዲህ እሺ ደስ ይለኛል። እኔም በጣም ነው የማመሰግነው። ሰሌ በህንደኬ ፕሮዳክሽን ያቀረብኩትን ቲያትሬ ሀሙስ 11 ሰዓት ተኩል አለም ሲኒማ መጥተው እንዲያውልኝ እንዲያበረታቱኝ እጠይቃለሁ። በጣም አመሰግናለሁ፣ ሁላችሁንም የመሰንበቻ ፕሮግራም ተከታታዮችን መልካም